በሀገራዊ የምክክር ሂደት የአማራም ሆኑ የኢትዮጵያ ችግሮች ይፈታሉ የሚል እምነት እንዳላቸው በአማራ ክልል እየተካሄደ በሚገኘው የምክክር ሂደት ተሳታፊ የማህበረሰብ ወኪሎች ተናገሩ። በምክክር ሂደቱ ያለማንም ጣልቃ ገብነት ነፃና ገለልተኛ ሆነው ሀሳባቸውን በማንሳት እየተወያዩ ስለመሆኑም ገልጸዋል። ጌታቸው ገደፋው እንደማመጥ የሚጠቅመን ነገርን ያስ ይህንን እድል ካጣ ነው አስቸጋሪ ይሆናል። ኢትዮጵያ ሀብታምናት ሰው አላት፣ መሬት አላት ያለ ማን ግን አስተሳሰባችንም አመለካከታችንም። እነዚህ በሀገራዊ የምክክር ሂደቱ ከተሰሙ አያሌ ድምፆች መካከል ጥቂቶቹ ናቸው። በአማራ ክልል እየተካሄደ ባለው አጀንዳ የማሰባሰብ የምክክር ሂደት ከሁሉም የክልሉ ማዕዘናት የተሰባሰቡ ወኪሎች አሉን የሚሏቸውን ሀሳቦች ያለ ገደብ በማንሳት ችግሮቻችን በውይይትና ንግግር ይፈታሉ የሚል ተስፋም ሰንቀዋል። አማራ የሆነ ኢትዮጵያዊ የሆነ ይህን ትርጉም ሰጥቶ ዳር የሚቀመጥ ከሆነ ግን አይችልም። በዚህ ልክ እኛ ግን ተገንዝበን የመጣው ይምጣ ሞትም ቢሆን ይምጣ ብለን እየተወያየን ነው። እግዚአብሔርም ደግሞ ቸሩ አምላክ የኢትዮጵያ አምላክ እኛ መነሻ ሆነን እሱ ያሳምሯ ብዬ አምናለሁ አለም አቀፍ ተሞክሮዎችን ስናይ ብዙዎቹ ችግሩን የፈቱበት በራሳቸው ምሁሮች በራሳቸው ሰው በሀገራቸው ቁርጠኛ ልጆች ከችግር ወጥተዋል ወጥተዋልና እሱን ተስፋ አድርጌ ነው የማስበውና ዘርፈ በሆኑ ሰዎች ጭምር ይሄንን ነገር ከተጠቀምንበት ከመከራም ከችግር የምንወጣለን ብዬ አምናለሁ። አጀንዳ በማሰባሰብ የምክክር ሂደቱ ያለማንም ጣልቃ ገብነት በነጻነት ያለ ገደብ ሀሳባቸውን አንስተው እየተወያዩ ስለመሆኑም ነው አስተያየት ሰጪዎቹ የሚናገሩት። ሁሉም ሰው በየደረሰን እድል እኔም ሆነ ሌሎቻችን ሀሳብ እያነሳን የአማራን አሉ የሚባሉ ጥያቄዎችን በአጀንዳ ልየታ አድርገናል፣ ተወያይተናል። ቀጣይ ደግሞ ወደ ፌዴራል የሚቀርቡ ሀሳቦችን በጣም በጣም አሰባስበን አንድ አድርገን ወጣ አድርገን ያን ደግሞ በሀሳብ ደረጃና ሰነዳችን ይዞ የሚቀርብ ሰው ሁሉ መርጠናል። ያ ማለት ነጻነት ያለው የማንም ተልእኮ ያልሆነ የአማራን ችግርና የኢትዮጵያን ችግር ሊፈታ የሚችል የምክክር ኮሚሽንና የምክር ጉዳይ ካልሆነ በስተቀር በሆነ ሰው በሆነ ግለሰብ ተልእኮ ተሰጥቶት የመጣ ማለት ምንም አይደለሁም። የውይይታችን ማካለም በዚሁ ልክ ነው። ጥሩ ነው። ምንም ነገር ከመንግስትም አካል ከኮሚሽኑም ይሄ ቢደረግ ያለው ነገር የለም። ችግሮቹን ለቅማቸው አንሱ፣ አውጡ። እነዚህ ከወጡ በኋላ ኮሚሽኑ ከሚመለከተው ቀጣይ ካሉት ጋርም ከመላ ኢትዮጵያ ጋርም እንመካከርበታለን ነው እንጂ ቅንጣት ታህል በእኛ አገላለጽ ጣልቃ ገብነት የለም። ችግሮች የሚፈቱት በንግግርና ውይይት ብቻ ነው ብሎ የሚያምኑት እነዚህ የሕብረተሰብ ክፍሎች ኑ እንመካከር፣ በጋራ እንስራ፣ የመፍትሄው አካል እንሁን፣ ሀገር እናድን ሲሉም ይጣራሉ። ኢትዮጵያን የሚያኖሩ በኩልነት የሚያምኑ ቅንነት ያላቸው ፍልስፍናቸው ትልቅ የሆነ በየሁሉም ክልል አለ። አማራ ክልል ትናንትና ትግራይ ሳትነደደ የትግራይን ወጣትና ዓላማ በላ። አሁን አማራ ክልል ገብቷል ነገ ሌላ ክልል ያለመዱ መረጃ የለንም እና ሰአቱን ተረባርበን ሁላችንም አንድ ሆነን ማጥፋት ነው ያለብን ከጠመንጃ የምናገኘው ትርጉም የለምና አሁንም ወደ ሰላም ተመለሱ እኛም የእናንተው አካል ሆነን ጥያቄውን እያነሳን ነው እየተመካከርን ነው አልረፈደም ነገ ተነገ ወዲያ እናንተም ድረሱበትና እንዋ የመፍትሄ አካል እንሁን አንገዳደል ይብቃን እናት አላቀሰች አባት አለቀሰ ሽማግሌ አለቀሰ። ሀገር አለቀሰች። መሬት አለቀሰች። መፍትሄው መወያት ነው። በአማራ ክልል ከተለያዩ የማህበረሰብ ክፍሎች ጋር እየተካሄደ የሚገኘው አጀንዳ የማሰባሰብ የምክክር ሂደትም እንደቀጠለ ነው።